ከኢትዮጵያ ኤሌክትሪክ ኃይል በሚገዙ ሀገሮች ላይ ያነጣጠረው የግብጽ ዘመቻ በሁለት ካርድ የምትቆምረው ሱዳን። ከኢትዮጵያ ኤሌክትሪክ የሚስቡ ጎረቤት ሀገራትን የማስከዳት ሰሞነኛው የግብጽ ሴራ ሱዳንን የጦስ ዶሮ አድርጓታል። ሱዳን ላለፉት ሁለት ዓመታት ከኢትዮጵያ የተበደረችውን የኤሌክትሪክ ኃይል ለመክፈል ፈታኝ ሆኖባታል። ታዲያ ይህ በሆነበት ነው ግብጽ ኢትዮጵያን እንደ ማጥቂያ መሳሪያ ሆነች ካልተላክሽልም በሚል አስጨንቃ እንደያዘቻት የተሰማው። በዚህም ወትሮ በጦርነት የምትቆላው ሱዳን አሁን ደግሞ ለውሳኔ የተቸገረ ነገር ገጥሟት መንታ መንገድ ላይ ቆማለች። በትንታኔ እንመለከቷለን። ውድ የሁሉ ሌሌ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ መበጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሻግራችሁ የራሷ አሮባት ሳለ በሌላ ጉዳይ ካልፈተፈት በኋላ ግብጽ በበኩሏ ሱዳንን ደልላ ከጎኗ ለማሰለፍ አዲስ የመቆመሪያ ካርድ መዛ በቀጠናው ተከስታለች። ታዲያ በዚህ የቀጠናው አሰላለፍ ከዚህ ቀደም የግብጽ ቀኝ እጅ ሆና ስትወግን የነበረችው ሱዳን ዛሬም በዚህ አቋም አጸንታ መቆምን ትመርጣለች ወይስ ደግሞ ወገቧን አስሮ ከያዘው የኢኮኖሚው ጋት ፋታ ለማግኘት ለጊዜውም ቢሆን ከኢትዮጵያ ጋር ያላትን ዲፕሎማሲያዊ አዎንታዊ በሆነ መልኩ ትመለከተዋለች የሚለው ጥያቄን አስነስቷል። ግብጽ ኢትዮጵያ ኤሌክትሪክ ኃይል የሚገዙ ሀገሮችን ለማስቆም የሴራ ድር እያደራች መሆኑ ተሰምቷል። አብዛኛው የኤሌክትሪክ ፍጅታዋን ከኢትዮጵያ የምትጠቀመው ሱዳን በበኩሏ ከባድ አጣብቂኝ ውስጥ እንደገባች ተገልጿል። በጦርነት እየታመሰች ያለችው ሱዳን ኢኮኖሚዋ ከባድ ኪሳራ ውስጥ መግባቱን ተከትሎ ከኢትዮጵያ የወሰደችውን ብድር መመለስ ተስኗታል። ታዲያ ይህ በሆነበት ነው ሱዳን ከግብጽ 300 ሚጋዋት ኤሌክትሪክ ኃይል ለማግኘት የሚያስችላትን ፕሮጀክቶች በመገንባት ላይ መሆኗ የተገለጸው። ይህ መሆኑ ደግሞ ሱዳን በሁለት ካርድ እየቆመረች እንደሆነ አመላካች መሆኑ የዘርፉ ምሁራን ይናገራሉ። ከዚህም በላይ ግብጽ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛው ሀገር ጅቡቲንም በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ ስለመሆኗ ተሰምቷል። በዚህም ግብጽ የታላቁ ህዳሴ ግድብ ግንባታ ሊጠናቀቅ መቃረቡን ተከትሎ ኢትዮጵያ የምታደርገውን የኤሌክትሪክ ኃይል ሽያጭ ማደናቀፍ የሚል አዲስ እቅድ ነድፋ ቀጠናውን ለመዘወር እየሞከረች ስለመሆኑ እየተገለጸ ያለው። በሌላ በኩል ደግሞ የግብጽን ሴራ በማስፈጸም ረገድ ተዋናይ የሆነችው ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ሳይሆኑ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኤነርጂ ሚኒስቴር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ይህም መሆኑ ግብፅ ምንም እንኳን ሱዳንን ተጠቅማ ኢትዮጵያን ለማዳከም ብትሞክርም የኢትዮጵያ ቀድማ ሴራዋን በመረዳት የተዋጣለት የዲፕሎማሲያዊ ስራ ስለ መስራቷ አመላካች ሆኗል። በዚህም ሀገራችን ኢትዮጵያ በቀጣይም መሰለ ዲፕሎማሲ ስራዎችን አጠናክራ መቀጠል እንዳለባት ነው የዘርፉ ምሁራን እያሳሰቡ ያሉት። እርግጥ ነው ኢትዮጵያ ለኬንያ ጅቡቲና ሱዳን እያቀረበች ያለችው ኤሌክትሪክ ኃይል ዝቅተኛ ታሪፍ መሆኑ ከዚህ በፊትም ከጎረቤት ሀገራት ጋር በትብብር አብሮ ለማድረግ ያላትን ቁርጠኝነት ያመላከተ ስለመሆኑ ይነገራል። ለዚህ ማሳያ ደግሞ በጎረቤት ሀገራት ችግር ቀድማ የምትደርሰው ሀገራችን ኢትዮጵያ ዛሬ ላይ ሱዳን የእርስ በርስ ግጭት ውስጥ በመሆኗ ከኢትዮጵያ ለምትወስደው የኤሌክትሪክ ኃይል ተገቢውን ክፍያ ባትፈጸምም እንደ መልካም ጎረቤት ሀገር ሁሌ የመብራት አቅርቦት አልተቋረጠባትም ነበር። ይሁንና ሱዳን አቅም አግኝታ በኢትዮጵያ ቦታ ብትሆን ይህን ማድረግ ትችላለች የሚለው ጥያቄ ብዙዎች ይጋሩታል። ኢትዮጵያ በአማካይ እየመነጨ ካለው የኤሌክትሪክ ኃይል ውስጥ ከ8 እስከ 10 በመቶ የሚሆነውን ድርሻ ለጎረቤት ሀገራት ሱዳን፣ ጅቡቲና ኬንያ ኤክስፖርት ታደርጋለች። ይህ መሆኑ ደግሞ የአፍሪካ ሕብረት አጀንዳ በ2063 እውን ለማድረግና የመሠረተ ልማት ትስስርን በማጠናከር በኤሌክትሪክ ፍላጎት ላይ የጎረቤት ሀገሮችን ችግር ለመጋራት ያደረገችው ጥረት ስለመሆኑ በተደጋጋሚ ይነሳል። ከዚህም በላይ ደግሞ ከኢትዮጵያ ወደ ኬንያ የተዘረጋው የኤሌክትሪክ መሠረተ ልማት እስከ 200 ሜጋዋት ማስተላለፍ የሚችል በመሆኑ ከኬንያ አልፎ ወደ ታንዛኒያና ደቡብ አፍሪካና ች ሀገራት ኃይል ለማስተላለፍ የሚያስችልም ነው ተብሏል። ታዲያ ሰሞነኛው የግብጽ እቅድ ይህንኑ የኢትዮጵያ ለሀገሪቱ ኃይል የማቅረብ ግዙፍ እቅድ በተቻለ አቅም ለማስተጓጓል ያለመ ነው ተብሎለታል። ኢትዮጵያ በበኩሏ በኤሌክትሪክ ፍጆታ ዘርፍ ፍላጎት ላሳዩና ለሌሎች ሀገራት በቂ ኤሌክትሪክ ኃይል ኤክስፖርት በማድረግ ለሀገሪቱ የውጭ ምንዛሬ የሚያስገኙ ዘርፎችን ለማሳደግ በርካታ ስራዎችን እያከናወነች እንደምትገኝ በተደጋጋሚ ሲገለጽ ይሰማል። ኢትዮጵያ ከወደብና ሌሎች ተያያዥ ችግሮች ጋር ተደምሮ የውጭ ምንዛሬ ጥረት ና የተዛባ የንግድ ስርዓት በተለይም የወጪና ገቢ ንግድ አለመመጣጠን ለአመታት ከፍተኛ ማነቆ የሆነባት ጉዳይ ነው። በዚህም የገቢና ወጪ ንግድን ሚዛን መጓደል ምክንያት በየአመቱ ከውጭ ንግድ የምታገኘው ገቢ ወጪ ከምታደርገው ሲነጻጸር በእጅጉ ያነሰ ስለመሆኑ በየዕለቱ የሚወጡ መረጃዎች ይጠቁማሉ። ይህንንም ከፍተኛ ልዩነት ለማመጣጠን ደግሞ ሀገሪቱ የውጭ ንግዷን ማሻሻል ላይ አተኩራ መስራት እንዳለባት የምጣኔ ሀብት ባለሙያዎች እንደ መፍትሄ የሚሰነዝሩት ሀሳብ ነው። ታዲያ በዚህ ረገድ ኢትዮጵያ የኤሌክትሪክ ኃይል ሽያጭን በማሳደግ ገንዘብ ከምታገኝበት የውጭ ንግድ አንዱ መሆኑ ይነገራል። በዚህ እቅዷ ላይ ደግሞ በቅርቡ ይጠናቀቃል ተብሎ የሚጠበቀው የእዳሴ ግድብ ሲጨመርበት ነገሮች እየሰመሩ እንደሚሆኑ ሳይታለም እየተፈታ ጉዳይ ነው። ሆኖም የእዳሴ ግድብ አንዴ በድርድር አንድ ጊዜ ደግሞ በኃይል በማስፈራራት ለማስቆም ላይታች ስትል የከረመችው ግብጽ አሁንም ይህንኑ ግስጋሴ ለማስቆም ነው አዲስ የሴራ ወጥመድ ይዛ ብቅ ያለችው። ኢትዮጵያ በበኩሏ ቀድሞም ቢሆን ከእዳሴ ግድብ ግንባታ ጋር ተያይዞ ግብጽ በጎርጎሮ ሲያዋይኑ 1959 የተፈ የፈረመውን የቅኝ ግዛት ስምምነት ታሪካዊ ተጠቃሚነት በምታነሳበት ወቅት የምትሰጠው ምላሽ ይህ ታሪካዊ ስህተት መስተካከል እንዳለበት በመጥቀስ ሚሊዮኖች ኢትዮጵያውያን ያለመብራትና በድህነት በሚማቀቁበት ሁኔታ ግድቡ ያለውን ጠቀሜታ ስታሳውቅ ቆይታለች። ከዚህም በላይ ኢትዮጵያ ከዚህም በላይ ረዘም ባለ ጊዜ እቅድ ለሶማሌላንድ፣ ሩዋንዳ፣ ታንዛኒያ፣ ቡሩንዲ የመሸጥ እቅድ አላት። የዚህ እቅዷ መነሻ የሆነው ደግሞ በአፍሪካ የልማት ባንክ የ95 ሚሊዮን ዶላር ብድር ድጋፍ በተገነባው የኤሌክትሪክ ማስተላለፊያ መስመር የመጀመሪያ ሌላው ዓመታዊ 22 ሜጋዋት የኤሌክትሪክ ኃይል ለጅቡቲ በመሸጥም የኃይል ወጪ ንግድ ከአስር ዓመት እንደጀመረች መረጃዎች ይጠቁማሉ። ታዲያ በወቅቱ የግልገግቤ ሁለት የኤሌክትሪክ ኃይል ማመንጫ ባጋጠመው የቴክኒክ ብልሽት ምክንያት በመዘጋቱ ከታቀደ አንድ ዓመት ዘግይቶ እንደጀመረ መረጃዎች ይጠቁማሉ። በወቅቱ የነበረው የኃይል ሽያጭ ደግሞ ለሀገሪቱ በአማካኝ በአመቱ 10 ሚሊዮን ዶላር ገቢ እንደሚያስገኝላት የሀገራትን ምጣኔ ሀብት ትንበዮች እንዲሁም ጥልቅ ዳሳዎችን የሚያዘጋጀው ኢኮኖሚክስ ኢንተለጀንስ ዩኒቲ በወቅቱ ባወጣው ሪፖርት ታስነብቧል። ታዲያ ወደ ወቅታዊ ጉዳያችን ስንመለስ ደግሞ ዓመታዊ የኤሌክትሪክ ፍጆታዋን ከኢትዮጵያ የምታስገባው ሱዳን በአንድ አፍ ሁለት ምላስ ሲሉት የዲፕሎማሲ መስመር ላይ ቆማ መተወኑን ተያይዘዋለች። በዚህም ሱዳን በአንድ በኩል ተጨማሪ ኃይል አቅርቦት እንዲሸጥላት ኢትዮጵያን እየተማጸነች፣ በሌላ በኩል ደግሞ ከግብጽ መስመር ዝርጋታ የምትጠቀምበትን አማራጭ እየማተረች ስለመሆኑ ነው የተሰማው። ይህ መሆኑ ደግሞ ወትሮም ሱዳንና ግብጽ በድርድር ማሳካት ያልቻሉትን የሕዳሴ ግድብ ሂደት በዚህ ቢሳካ ብለው ያደረጉት ከራ ነው ተብሎለታል። ይህ በእንዲህ እንዳለ ሱዳን ከዚህ በፊት ከኢትዮጵያ በምታገኘው የኃይል አቅርቦት ላይ የጭማሪ ፍላጎት እንዳላት አሳውቃ ነበር። ይሁንና ኢትዮጵያ በወቅቱ በነበራት ኃይል የማመንጨት አቅም ለሱዳን የሚላከው መጠን መጨመሩ ብዙ ችግር ባይኖረውም የሱዳን ፍላጎት ግን በጣም ከፍተኛና ኢትዮጵያ በወቅቱ ማሟላት ከምትችለው አቅም በላይ እንደነበረ መረጃዎች ይጠቁማሉ። በዚህም ኢትዮጵያ ከኤሌክትሪክ ወጪ ንግድ ጋር ተያይዞ በዋናኝነት የሚጠቀሰው ኤክስፖርት ወደ ሚደረግባቸው ሀገራት የሚጠይቁትን ፍላጎት ው ማሟላት አለመቻሉን እንደሆነ በተደጋጋሚ ሲጠቀስ ነበር። ከዚህም በላይ ደግሞ ኢትዮጵያ በዋናኝነት ትኩረት የምትሰጠው የሀገር ውስጥ ፍላጎት ላይ መሆኑ የኃይል እጥረት ሊከሰት በሚችልበት ወቅት ላይ አሳሪ ስምምነት ለማድረግ እንደማትችል የዘርፉ ባለሙያዎች ይናገራሉ። ለዚህም እንደማሳያ ደግሞ ኢትዮጵያ ከዚህ በፊት መሰል የኃይል አቅርቦትን ማነስ በገጠማት ጊዜ ለሱዳን የምታቀርበውን የኤሌክትሪክ ኃይል ሙሉ ለሙሉ ከማቋረጥ በተጨማሪ ለጅቡቲ የቀረበው ኃይልም በግማሽ ገደማ ቀንሶ እንደነበር ይነገራል። ይህ አሰራር ደግሞ ለኃይል ጠያቂዎች አገራት ብዙም እንደማይስማማቸው ባለሙያዎች እያብራራሉ። ይሁንና ከውሃ ኃይል፣ ነፋስ፣ እንፋሎት፣ የፀሐይ ብርሃንን በመጠቀም የንጹህ ኃይል አምራች ለመሆን እቅድ ይዛ ያለችው ኢትዮጵያ በዚህም ማሳካት የምትፈልገው ከምስራቅ አፍሪካ ባሻገር የአፍሪካ ኃይል ምንጭ ማከል መሆኑን ነው። ይህ ደግሞ በእርግጥም ከህዳሴ ግድቡ መጠናቀቅ በኋላ የሚሳካ ጉዳይ ነው። በዚህ ረገድ ግብፅ ምንም እንኳን ከኢትዮጵያ የኤሌክትሪክ ኃይል የሚጠቀሙ ሀገራትን በማስከዳት ቀጠናውን ለመዘወር የምታትር ቢሆንም፣ ዛሬ አለም ትኩረቱ ሁሉ ወደ ታዳሽ ኃይል ያደረገበት ሁኔታ ይሳካላታል ማለት ዘበት ነው የሚሆነው። እዚህ ጋር እንደ ማሳያ የትራንስፖርቱ ዘርፍ እንኳን ብናይ ዛሬ በርካታ የዓለም ሀገራት በኤሌክትሪክ የሚሰሩ ተሽከርካሪዎችን ሙሉ በሙሉ ለመጠቀም ፖሊሲ ቀርጸው በመንቀሳቀስ ላይ ይገኛሉ። በዚህ ረገድ ለዓለም ምሳሌ የሆነችን ኖርዌይን መመልከት ይቻላል። ኖርዌይ ዛሬ ከ90 ፐርሰንት በላይ ተሽከርካሪዎቿ በኤሌክትሪክ የሚሰሩ ናቸው። እንደ አውሮፓውያን አቆጣጠር በ2027 ደግሞ ሙሉ በሙሉ በነዳጅ የሚሰሩ ተሽከርካሪዎችን ከሀገሯ ለማስወጣት ቆርጣ በመስራት ላይ ትገኛለች። ታዲያ ወደ ጉዳይ ጉዳያችን ስንመለስ የዓለም ስርዓት ይህንን በመሰለበት ወቅት ነው ግብጽ ኢትዮጵያ ግድቡን ስታጠናቀቅ የኃይል አቅርቦት የሚገዛት ሀገር ማሳጣት የሚል እርባና ቢስ ቁማር ነድፋ እየተንቀሳቀሰች የምትገኘው። በዚህ ላይ ኢትዮጵያ ነገን አሳምረው መገመት የሚችሉ ምሁራን መፍለቂያ እንደመሆኗ መጠን ይህ የግብጽ እንቅስቃሴ ከባዶ ድንፋታ የዘለለ ውጤት ይኖራል ማለት ዘበት ነው የሚሆነው። በዚህ ረገድ የውሃና ኤነርጂ ሚኒስትሩ ሀብታሙ ኢቲፋ በያዝነው ዓመት ህዳር ወር ላይ ለህዝብ ተወካዮች ምክር ቤት በሀገራዊ ቀጠናዊና አህጉራዊ ጉዳዮች ላይ ሰጥ የሰጡት ሀሳብ አንስተን ጥንክራችንን እንቋጭ። በምስራቅ አፍሪካ ፓወር ፑል አማካኝነት የምስራቁንና የደቡቡን ቀጠና በኃይል በማያያዝ ኢትዮጵያ ትልቁ የህል ማዕከል እንድትሆን የተቀየሰ ማስተር ቢኖርም ግብጾች ይህን ድርጊት ለማስቆም የተለያዩ ድርጊቶችን እየፈጸሙ ነው ሲሉ ነበር ያብራሩት ሚኒስትሩ። አክለውም በግብጾች በኩል እየተደረገ ያለው ኃይል እንዳይሸጥ የማድረግ እንቅስቃሴ ደግሞ ከኢትዮጵያ በኩል ትልቅ የዲፕሎማሲ ጥረት እንደሚሻ አሳስበዋል። ከዚህም በላይ ግብጽ ኢትዮጵያ ለኬንያ የምትሸጠውን ኃይል እንዳይጨምር ወደ የሚዛኒያ ኃይል እንዳይሄድ ለማድረግና የኃይል ዋጋ የሚያወጣው ማርኬት ሴንተር የሚባል ተቋምን ከአዲስ አበባ ወደ ኡጋንዳ ኢንቴቤ ለመውሰድ እንቅስቃሴ እያደረገች እንደሆነ ተናግሯል። በዚህም ኢትዮጵያ ህዳሴ ግድቡን መገንባት ከጀመረች በኋላ ለታችኛው ተፋሰስ ሀገሮች በፊት ሲያገኙ ከነበረው የውሃ መጠን አሁን በሶስትና አራት እጥፍ እየለቀቀች መሆኗን ለዓለም አቀፍ ማስረዳት እንደሚገባ አሳስበዋል። እኛም ኢትዮጵያን በክፉ የሚያስባት ሁሉ ሴራቸው እንደ ጉምተኖ ይጠፋ ዘንድ በመመኘት የዛሬውን ጥንቅራችን በዚህ ቋጨን።